ሰላም፣ ይህ ዌልስፕሪንግ መልት ስፔሻል ሴንተር ነው። ዛሬ የማዕከላችን አጠቃላይ ሁኔታ ምን እንደሚመስል በጥቂት ያሳያችኋለሁ። አብራችን ቆዩ። ይሄ ሪሴፕሽን ወይም እንግዳ መቀበያ ቦታችን ነው። እዚህ ጋር በጥሩ መስተንግዶ ፔሽንት ሪጂስተር ይደረግና ወደ ትራያጅ ያልፋል። እዚህ ጋር ታካሚዎቻችን ትራይጅ የሚሰሩበት ቦታ ነው። ቫይታል ሳይን ልክ እንደ ቴምፕሬቸር፣ ሳቹሬሽን፣ ፐልስሬት እና ብለድ ፕሬዥር ሜዥር ተደርጎ ወደ ኦፒዲ ይገባሉ ማለት ነው። እዚህ ጋር የምናገኘው የላብራቶሪ ክፍል ነው። በዚህም ክፍል ውስጥ የተሟሉ የላብራቶሪ መሳሪያዎችን ከብቁ የላብራቶሪ ባለሙያዎች ጋር አካቶ የያዘ ክፍል ነው። በቀጣይ ደግሞ የምናየው የኤመርጀንሲ ሩም ነው። ይህም ድንገተኛ ታካሚዎችን የምናስተናግድበት ክፍል ነው። በውስጡም ኢሲጂና የተለያዩ መሳሪያዎችን አካቶ የያዘ ነው። በእነዚህም ለታካሚዎቻችን የተለያዩ የምርመራ አገልግሎቶችን የምንሰጥበት ቦታ ነው ማለት ነው። እዚህ ጋር ደግሞ የምናገኘው በጣም ዘመናዊ ሆነ ያልትራሳንድ ማሽን ነው። በዚህም የእርግዝና ክትትልና ሌሎች ያልትራሳንድ ምርመራዎችን በጣም ብቁ በሆኑ ባለሙያዎች ለታካሚዎቻችን የምንሰጥበት ነው። እሺ እዚህ ጋር ደግሞ የጋይኒና የፔዲያትሪክ ሪሴፕሽን ወይም እንግዳ መቀበያ ነው። እዚህ ጋር እንደምታዩት ህፃናት ክብደታቸውን የሚለኩበት ሌላም ቫይታል ሳይን፣ ቅድም እንደተናገርኩት ሁሉም ነገር ተለክቶ እንደ አስፈላጊነት ወይ ወደ ፔዲ ወይ ደግሞ ወደ ጋይኒ ኦፒዲ የሚገቡበት ነው። እሺ ይሄኛው ደግሞ የፒራቲክ ኤመርጀንሲ ሩም ነው። ለድንገተኛ ታማሚዎች ለህፃናት ብቻ የተዘጋጀ ክፍል ነው። ለነሱ እንዲመች ተደርጎ በደንብ የተዘጋጀ ክፍል ነው። ከሌላኛው ኢመርጀንሲ ላይ ብቻ ለተጨማሪ ማለት ነው። ይሄ ከሌበር ዋርድ ውስጥ አንዱ ክፍል ነው። በዚህም እናቶቻችን ከምጥ በኋላ ሰላም የሚገላገሉበት የሚወልዱበት ቦታ ነው እና እንደምታዩት ብዙ ማቴሪያሎች በጣም ንጹሕ በሆነ ሁኔታ ለነሱ እንዲመች ተደርጎ ተዘጋጅተዋል። ስለዚህ በብቁ ባለሙያ የታግዘው እዚህ በሰላም ይገላገላሉ ማለት ነው። ከዛም ወደ ማረፊያ ክፍላቸው ይሄዳሉ። እዚህ ጋር ደግሞ የምናገኘው እናቶች ከወለዱ በኋላ የሚያርፉበት ቦታ ነው። እንደምታዩት በጣም ንጹህና ለእናቶች እንዲመች ተደርጎ የተዘጋጀ ነው። በዚህም የሚያስፈልጋቸው ሜዲኬሽን ከተሰጠ በኋላ በሰላም ወደ ቤታቸው እንሸኛቸዋለን ማለት ነው። እዚህ ጋር የምናገኘው የዲጂታል ኤክስሬ ሩም ነው። እሺ እዚህ ጋር የምናገኘው ዲጂታል ኤክስሬ ማሽን ነው። በጣም ዘመናዊ የሆነ ማሽን ነው። በዚህም ለታካሚዎቻችን የተለያዩ የራጅ ምርመራዎችን የምንሰጥበት ነው።